ረመዳን አብሮነት በተግባር የሚታይበት እና ከእኔነት ወጥቶ ወደ እኛነት የምንሻገርበት ወር ነው ሲሉ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ ሙሀመድ አንዋር ገለጹ። የባህርዳር ከተማ አስተዳደር በባህርዳር ከተማ ለሚኖሩ የሙስሊም ማህበረሰብ ክፍሎች የአፍጥር ፕሮግራም አካሂደዋል። ትርንጎ ርሳው ተጨማሪ አላት። የባህር ዳር ከተማ አስተዳደር የረመዳን ጾምን ምክንያት በማድረግ በባህር ዳር ከተማ ለሚኖሩ ሙስሊም የማህበረሰብ ክፍሎች የፍጣር ፕሮግራም አካሂዷል። ፕሮግራሙ መተሳሰብና አብሮነትን ለመግለጽ የተዘጋጀ እንደሆነ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ገልጸዋል። አላማችንም የከተማ አስተዳደሩ ከሙስሊሙ ህብረተሰብ ጋር በጋራም ነው የምንሰራው፣ የከተማችን ልማት የከተማችን ሰላም በእያንዳንዱ ጉዳይ በምክክር በንግግር በውይይት አብረን የምንሰራ በመሆናችን የከተማችን የሙስሊሙ ህብረተሰብ የጾማቸውን ደግሞ አብረን አጋርነታችን፣ አንድነታችን፣ ትብብራችን፣ መተሳሰባችን እንድንገልጽላቸው ያለንን ክብር እና ፍቅር ለነሱ ለመግለጽ ነው። ዛሬ የሙስሊሙ ህብረተሰብ በዚህ ፕሮግራም እንዲታደሙ ያደረግ ነው። ህብረተሰቡ በጾም ወቅት ያሳየውን አብሮነትና በጎነት በማስቀጠል አንድነቱን ሊያጠናከር ይገባል ሲሉም ተቀዳሚ ምክትል ከንቲባ ጎሹ እንዳለማው አሳስበዋል። በዓል የምናከብርበት ዋዜማ ላይ ስለምንገኝ መላው የሙስሊሙን ህብረተሰብ የከተማችውን ነዋሪዎች እንኳን ጾሙን በሰላም ጹማችሁ ለመቋጨት አበቃችሁ እንኳን አደረሳችሁ ለማለት እፈልጋለሁ በጾሙ ወቅት ብዙ መተሳሰብ፣ ብዙ መልካም ነገር የተሰራበት በጎነትን፣ ደግነትን፣ አብርነትን ያለው ለሌለው ያካፈለበት፣ ሁሉም ሰዎች ወደ አንድ ማድ ተሰባስበው ሌላ ነገር ሳይሰማቸው ጾማቸውን እንዲያካሄዱ ተደርጓልና፣ ይሄ መተሳሰብ፣ ይሄ አብሮነት ላለው ለሌለው ማካፈል ልምዳችን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 ትልቁ መንፈስና ትልቁ ግቡ አብሮነትን በተግባር ማሳየት ነው። ከእኔነት ወጥተን ወደ እኛነት እንዴት መቀየር አለብን የሚለውን ነገር ነው። ምክንያቱም አንድ ሰው በቤቱ በሚያፈጥርበት ጊዜ ከቤተሰቦቹ ጋር ቁጭ ብሎ በሚመገብበት ጊዜ የራሱን ሕይወት ማስቀጠል የሚባል ትርጉም ነው የሚሰጠው። ነገር ግን ወጣ ብሎ የተቸገሩ የማህበረሰቡን ክፍሎች ለማየት የሚረዳ ጠቋሚ የሆነ አመላካች የሆነ መለመድ ያለበት ነገር ነው። በዛ አጋጣሚ ከክቡር ጠቅላይ ሚኒስትሩ ጀምሮ በየአርከኑ የሚገኙት ለሙስሊሙ ማህበረሰብ በየረመዳኑ ላይ ያየን ያለ ነው ነገር እጅግ በጣም የሚበረታታና እንደዚሁም ደግሞ ልዩ ተሞክሮ ነው።